አቤት ጥርሲ ሞን አላ የሀገር ቤት አልበቀንለና በስደት ላይ ያለም እንግዲህ ዘረኝነታችን እንደተጧጧፈ ይገኛል። ግን እስከ መቼ? እስኪ ልሳቀው። አንድ ሰው ውስጡ እየተሰማው እየተናደደ በፈገግታ የሚያሳልፈው ነገር አይደል መሰለኝ፣ ውስጤ ሰላም ባይሰጠውም እያሉ በፈገግታ ላሳልፈን። በስደት ላይ አለም ሁነን እንግዲህ ዘረኝነቱ የማይበቃን፣ በሀገር ቤት ሁነን ዘረኝነቱ መገዳደሉ የማይበቃን። በነገራችን ላይ አበሻ ሞት ርካሽ ነው እኮ ኑሮ የተወደደበት ሰው የረከሰበት ሀገር ናት። ስለዚህ አይደንቅም ማለት ነው አይደንቅም አይቆጭም። ስለዚህ መልካም ነው በስደት ላይ ሁነን ደግሞ ከማዳሜ ሁነን ደግሞ እንደዚህ ያለ ነገር ያጋጥማል። ሰላም ሰላም፣ ውድና የተከበራቸው ተቀበራችሁ አድማጭ ተመልካቾች ቤተሰቦቼ፣ ጓደኞቼ በጠቃላይ የሰው ዘርግ በሙሉ ሰላማችሁ እንደ ምድር አሸዋ እንደ ሰማይ ኮከብ ብዙ ትርፍ ይበልልኝ። ውዶቼ በተረፈ በኢየሱስ ክርስቶስ ፍቅር እወዳችኋለሁ፣ አፈቅራችኋለሁ፣ አከብራችኋለሁ ሁላችሁንም፣ ሙስሊምም ክርስቲያን። ቪዲዮን ግን ሲጀምሩ ላይክ እና ሼር፣ ሰብስክራይብ እያደረጋችሁ አበረታቱ። መልካምነት ለራስ ነው። አንዳንዴ በየዋህነት የምንጎዳው ነገሮች አሉ። ለምሳሌ እንደኔ እና በአንዱ የተጎዳሁትን በዚህ እንድጠቀም በእውነት ነው የምላችሁ። እንደ አደራ ብያችኋለሁ ሁላችሁንም ላይክ እና ቪዲዮን እያዳመጣችሁ እንትን አድርጉ፣ ሰብስክራይብ አድርጉ፣ አበረታቱ። ውዶች በየዋህነት ብዙ ነገር ይጠፋል፣ በየዋህነት ብዙ ነገር እንጎዳለንና ና ከእንደዚህ ያለ አምላክ እግዚአብሔር ይሰውረን ይሰውራችሁ እያላቸው የመጣሁት ቪዲዮ ግን ወደ ራሴ ጉዳይ ከመግባቴ ይቅርና በቤሩት ወይም ሊብናን ሀገር እንግዲህ አበሻ እና በሻ ይሰራሉ። ከማዳን ቤት ሆነው እንግዲህ እየሰሩ ያለ ሰውና ሰው ይጋጫል፣ ይፋጫል አይደለም ሰውና ሰው እግርና እግራችን እንኳን ስንሄድ ይጋጫል አይደለም። ስለዚህ ይህ ነገር ደግሞ ያው ዘረኝነቱ እንዳለ ተጧጥፎ በሀገር ውስጥም በሀገር ውጭም የማይበቃን የማንማር ዜጎች እንግዲህ እንደበሻ ያለ ሕዝብ የለም። በነገራችን ላይ በነገራችን ላይ ሞት የረከሰበት ሀገር ሁናለሽ ኢትዮጵያ ኢትዮጵያ ለመታደልሽ ሀገር። ስለዚህ ሞትም እንዳለው ሆኖ ዘረኝነትም እንደቀጠለ ነው፣ ተጧጥፏል። ጎበዝ ነን በእውነት እንደኛ ያለች የግና ታታሪ ጎበዝ ለሰው ልጅ ሞት ድግስ የሚደግስ ለሰው ልጅ የተለያየ ነገር በቀል የምትበቀል እንደኛ ያለ የተማሃረ ምሁር የለም ማለት ይቻላል ማለት ነው። በሰለጠኑት ሀገር ደግሞ ሲሰሩ ሀገራቸውንም ሲያስበለጽጉ ራሳቸውም ደና ደረጃ ሲደርሱ እናያለን። በኢትዮጵያ ምድር ደግሞ እንደምታዩት ዘረኝነቱ በዛው ልክ ነው። ምቀኝነቱ በዛው ልክ ነው ግድያው በዛ ልክ ነው። ሁሉም ነገር የማታጣ የምታገኝ እንግዲህ መልካም ሀገር ኢትዮጵያ ናት። ኢትዮጵያ ሀገር ስለዚህ በማዳም ቤቱ ነው እየሰሩ ያለ እንግዲህ ሀበሻና ሀበሻ እህታችን እንግዲህ ቆራርጦ ኢትዮጵያውያን ጥሏታል ማለት ነው። አያምርም። ደስ ይላል እኮ ለሰው ለልጁ ማንጨብጨብ ነው። አያችሁት፣ በጋረጋት እኮ የመሀይም ጥግነት የድንቁርና ጥግነት። ረተው ግን ወገን፣ ረተው በቃ ረተው ግን እስከ መቼ ነው ይህ ሁሉ መከራና ስቃይ ግን የሚደርስብን? እያሰባችሁት ነው ወገን። ግን እንዴት ነው ጤንነታችን? አይምሯችን ግን አልተዛባም? አልተበላሸንም? እያማረብን ነዋ ጎበዞች። አንጨበጨብኩላችሁ! ጀግኖች ጀግኖች ጀግኖች!